ፂና ዳግዬ እንግዲህ የፈለጓት ልጅ ስልካን አጥፍታባቸው ነበረ። ነገር ግን ሲሞክሩት አልሰራም። ስልኳ የማይሰራም እያለ ሲያወራ ገና ልጅቷ መልሳት ደውላለች ከዛም እንግዲህ መለስ ሲሉ አጠገባቸው ደርሳለች። ሲያዋት በጣም ፈርተዋል፣ በጣም ደንግጠዋል ማለት ነው። ያፌት ደግሞ አቤልን አሁን በልተ ከዚህ ውልቅ ብለህ ውጣ ይለዋል። ከዛም እንግዲህ ኤፍራታ ልብሴን ጠቅል ስመጣ ላኮቴ ሳተነግሩ ነው እንዲህ ብሎ ኤፍራታን ለማጋለጥ ቢሞክርም ያፌት ግን እሱ ወይ አፍጦበታን ማለት ነው። ሰላም ሰላም ብያለሁ። ወደን የተከበራችሁ ድቤት ሰዎች እንደት ናችሁ? ደህና ናቸው። እግዚአብሔር ይመስገን በጣም ደህና ነው። ሁላችሁም በያላችሁበት ያለም ጥግ ሁሉ ሰላማችሁ ብዙ ትረፈሽ ይበልኝ። ሙስሊም ወገኖቼም ሰላም ሰላም ብያለው። ሰላማችሁ ይብዛ በያላችሁበት። እንዲሁም ለምን ላይ እስልምና እምነት ተከታዮች በሀገር ውስጥም በውጭም በሰው ሀገር በስደት ያላችሁም እህት ወንድሞቼ እንኳን ለአረፋ በዓል አደረሳችሁ አደረሰን። ያው ትናንትና ብያለሁ። ዛሬ እንግዲህ በዓሉ ነው። በዓሉ መልካም በዓል እንዲሆንላችሁ እመኛላችሁ። የምወዳችሁ ወገኖቼ ሰላማችሁ ይብዛ። መልካም በዓል፣ መልካም የአረፋ በዓል ይሁንላችሁ። በሰላም ደግሞ ለከርሞ ያደርሳችሁ ያደርሰን ማለት ነው። ወዳለ በዚህ አጋጣሚ ማለት ነው እንግዲህ ዛሬም እንደተለመደው ሀረግ ድራማ ተለቋል። ሀረግ ድራማ ክፍል መቶ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ የከታተሉ አል አዲስ የምትመጡ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ቀጥታ ወደ ቪዲዮ እንሄዳለን። አቤል እንግዲህ ኤፍራታን በናታን ቪዲዮ እያስፈራራ ጽሆንንም እያስፈራራ እንግዲህ ነ ያፌት ቤት መኖር ፈልጓል። እዛ ፈልጎ ደግሞ ምን አይነት ሴራ ላይ አጥማጣ ምን አይነት ወጥመድስ ማንን ወጥ መድስ ለመጣን እንደሆነ የምናውቀው ነገር የለም። ነገር ግን ኤፍራታም እንግዲህ ያንን ናታን አሳልፋ አላመስጠት ስትል ተስማምታ እሷ እንደፈቀደች አስመስላ ለያፌት ትነግሯለች። እሱም አሁን መሽጧል አሁን ታኝተ ነገ ጠዋት ላይ አልፈልግም ተነስተ እንድትሄድ ይለዋል። እሱ ግን ኤፍራታን ደግማ ደጋግማ እንድታስፈቅደው ይነግራታል። ኤፍራታም ከዚህ በላይ ምን ላድርግ ብላ ብትለምነው ምንም እሺ ሊላት አልቻለም። ከዛ እንዲያውም ጠዋት በጠዋት ተነስታ ስት እዛው ሳሎን ተኝቷል። ከዛ አቤል አቤል ተነሳ ብትለው ሊነሳ አልቻለም። ከዛ በኋላ ላይ ብን ብድግ ብሎ አያት እና እንጂ የአጎቴ ሚስትማ ሙያ መቅመስ አለብኝ፣ ስለዚህ ቁርስ እፈልጋለሁ ያል። ከዛም ቁርስ ሰርታ ሰራርታ አቀራርባ ና ያፌትም አቤልም ኤፍራታም ቁጭ ብለው እየበሉ ቴሌቪዥን ካፍቷል። ቴሌቪዥኑ እንግዲህ ያው አሁንም የሚያስጠላ ፊልም ነው የከፈተው። ኤፍራታ እንግዲህ በጣም ፊቷ ተደናግጧል። ከዛም ድምፁን ይጨምርበታል። ቆየት ብሎ የሚያወራ ሲጠፋ ለካ ያጎቴ ሚስት በመልክ ብቻ አይደለችም ቆንጆ በጣም እጅ የሚያስቆረጥን ምግብ የሰራሽ በጣም ይጣፍጣል፣ እያለት ቶሎ ቶሎ ይጎርሳል። ከዛ ያፌት በጣም ይናደዳል፣ በጣም ያፈጥበታል ማለት ነው። አሁን በልተ ወደምትሄድበት ሄድ ይለዋል። እንዲህ ኤፍራታ አልነገርሽም ላጎት እሳት ነግድ ነው፣ እንዲ ልብስ የንጠቅልል እንድመጣ እየነገርሽኝ ይላታል። ከዛ ምን ምናልካን ተማትረባ ብሎ ይናገረዋል። ከዛ ሱም እየተጨቃጨቁ እያለ የፍራታ እንግዲህ አወርጎ ስለሆነች አንዳንዴ ያስመልሴል። እያስመለሰች ወደ ሽንቲ ቤት ትሄዳለች። እነሱም አሁን ማን ምን እንደሚያደርግ እማን ወንበር ላይ ተቀምጠ ምን እያሳብክ እንደሆነ ምንም አላውቅም፣ አሁን ተነስተ ውልቅ ብለን እንድትሄድ ብሎ ይናገረዋል። የፍራታን መኪና ውስጥ ነኝ ይበላት፣ መኪና ውስጥ ጠብቃታለሁ ይለውና ያፌት ጥሎት እየወጣ ማለት ነው። ናኦድ እና ቤዛ ደግሞ ስፖርታቸውን እየሰሩ ቀድ ቤታቸው ሲሄዱ ይደዋወላሉ። ተደዋውሎ ስለነበራቸው ቆይታ ስላለው ነገር በደንብ ያወራሉ። ቤዛም እንግዲህ ጽጌ እንዴት እንደተደሰተች እንዴት ደስ እንዳላት በጣም ደስ ብሎኛል። ደስ ስላላት ያ ያንን ድራማውን ትነግረዋለች ማለት ነው። እሱም ስለ ፍቅር ስትወረቅ ብሎ ያዳምጣት ነበረ ከዛም በጣም አሪፍ ጊዜ እያሳለፉ ስፖርት እያሰራት ብዙ ነገር እየተግባባት የበለጠ እየቀረባት ነው ያለው ማለት ነው። ከዛም እንግዲህ ስፖርቱን እየሰሩ የእናቆድ የእናቱ ልጅ እነሱ አያውቁም፣ እሱ ብቻ ነው የሚያውቀው። በአጋጣሚ ሲያልፍ ፎቶ ያነሳቸዋል። ከዛም እንግዲህ ወደ እናቱ ቤት ይሄዳል። እናቱ ቤት ሲሄድ እንግዲህ ዲያና ከቤት ወጥታ ልብሷን እንግዲህ ልክ ተማሪዎች እንዴት ነው አንዳንዴ መኮረፍ ሲፈልጉ ልብስ ደርበው ደራርበው ይወጣሉ። ከዛ ቸኮሌት ገዝቶ ቸኮሌት እንሰጣታለን ምናምን ካላት በኋላ ምናምን ፈልገን አንዴ ምናምን ትላለች። አንዳንድ ነገር የምናወረው ነበረ ለዛ ነው ይላታል። ከዛም እሷ እሺ ብላ፣ ከዛ እናትየዋ ትመጣለች። እናትየዋ ስትመጣ፣ እንዲ ልጄ አልሄድሽም እንዲስከውን አይ ልሄድ እኮ ብዬ ቶሚዬን እዚህ ጋር ሳገኘው ሰላም ብዬ ቁጭ ብዬ ቁጭ አልኩኝ ትላታለች። በይ በይ አሁን ተነስተሽ እጂ ትላታለች። እሺ ማሚዬ፣ ሊሄድ ነው ደማየሹ ቶሚ እያመጣልኝ ቸኮሌት ትላታለች። በጣም ትናደዳለች። ቶሚ ቶማስ ላይ ታፈጥበታለች። እሱም ዝም ብሎ ያያታል ማለት ነው። ከዛም እንግዲህ ዲያና ከቤት ስትወጣ፣ እሱም እሷም ሁለተኛ እያረካ ያለው ነገር ምንድን ነው? ሁለተኛ እንዲህ እንድታደርግ አልፈልግም፣ ካለዛ እዚህ ቤት ድርሽ እንዳያክል እንደማደርግ ይላታ እንዲህ ማሚዬ ወንድሜን እኮ ወደዚህ ሲመጣ አስቦርት ሲሰራ አየሁት። እንዲህ እስካሁን አልገባም እንዴት ትለዋለች። እንዲሁም ከሆነች ልጅ ጋር ነው ሲሰራ ያየሁት ይላታል። ማነች ሰው? አይ እኔ አላውቅም፣ ፎቶ አንስተሃል ትለዋለች። እሱ ያው ፎቶ አንስቷቸው ነበረ። ከዛም ወንድሜንማ ፎቶውን አሳይቼ ያልሆነ ችግር ውስጥ መክተት አልፈልግም ብሎ ብቻውን ካስብ፣ ምንድን ነው የምታስበው? ፎቶ አንስታ ያለው እያልኮ ነው ትለዋለች። እሱም በፍጹም ፎቶውንም ማሳየት የለብኝም ብሎ ይወስንና፣ አይ እኔ አላነሳሁም ይላታል። እማትረባ ለምን አላነሳህም ትለዋለች። አሁን ቶሎ ብለህ ተነስተህ ሳይሄዱ አንስተህ ማን እንደሆነች ቤቷን ማወቅ እፈልጋለሁ ሄደህ አምጣልኝ ትለዋለች። እሺ እማዬ ይላታል። እማዬ አትበለኝ ስንት ጊዜ ነው ትለዋለች። እሱም እውነት ግን እች እናቴ ናት ወይስ ምንድን ናት ብሎ በልቡ ነው። በጣም ያዝንና እሺ ብሎ ተነስቶ ይወጣል ማለት ነው። ከዛ ናታን እንግዲህ ያረፈበት ሆቴል ሆኖ ያው ስለ ወንጀለኞቹ አንዳንድ ነገር እያጣራ ዲያና ትደፋለች። ዲያናም በጣም ናፍቀኛል ልብሷን ትቀያየርና ሹፌሩን እንዴት እንደሸወድኩት አታውቅም፣ እባክ አሁን ላገኝ እችላለሁ። እሱም አይ አሁን መገናኘት አልችልም፣ አስቸኳይ የስራ ቀጠሮ አለብን። ባይሆን ማታ አመቻችቼ እንደዋወላለን ይላታል። እሷም በጣም ትናደድና ይሁን ደረቅ ነገርና ትለዋለች ተረጅኛ ድዬ ይላታል። እሷም እሺ በቃ ብላ ስልኩን ይዘጋሉ። ስራውን እየሰራ እያለ እንግዲህ የናታን በር ይንኳኳል። የናታን ባን ጌት እየተንኳኳ ማን እንደሚያንኳኳ አላየንም ማለት ነው። ከዛም እሱ በር በሩን እያየ ወረቀት በጣም ብዙ እንትን ብለዋል፣ አልጋው ላይ በታትኗል። ብዙ ነገሮችን እያገኘ ነው። ከዛ እንግዲህ በሩ ሲንኳኳ ዝም ብሎ እሱ ስራው ላይ በሩን እያየ ትኩረት ስራው ላይ አድርጓል። ከዛ እንግዲህ ናታን ያፌት ወደ ሌሊት ጋር ደውልና ቤቱን ማታ ያልኩሽን አጣራሽ እንዲላታል አጣርቻለሁ ምንም ነገር የለም ቤት እንደወጣ ምንም ነገር የለም ሌላ በር የለም እንትላለች። ስለዚህ አሁን የቤቱን ዙሪያውን ፎቶ አንስተሽ እንድትልክልኝ ይላታል። ለክላስ ውስጥ ገብተሽ ያልኩሽን ቁልፉን ላገኝ አልቻልኩም ቁልፉን ባገኝ የሆነ ፍንጭ አላጣም ነበር ትለዋለች። ከዛ ያልኩሽን አድርግ አድርጊላታል እሷም እስኪ እንግዲህ ለአንተ የሚታይ ይበርካለ እናያለን፣ እያለች ቤቱን ዙሪያውን ፎቶ ቪዲዮ እያነሳች ቤዛ ትመጣለች። ቤዛም እንግዲህ አንቺን ከሸብላ ሸብላ ጋር ትዝናኛለች፣ ሳራን ናታን ደግሞ ስራ ላይ ያተኩሯል ትላታለች ማለት ነው። ቤዛም አንቺ ሴትዮ ለምን አትከበሪም ዞርቤ ከመንገድ ላይ ብላ ትላት ትገባለች።